ይህ አዋዜ የሰበር ነው። ፕሬዚደንት ዶናልድ ትራምፕ በጣም ፍሬያማ እንደሚሆን ተስፋ አደርጋለሁ ያሉት ከሩሲያ አቻቸው ቭላዲሚር ፑቲን ጋር የሚያደርጉት የስልክ ግንኙነት ተጠናቋል። ዝርዝሩ ይጠበቃል። ፖለቲኮ የተባለው ሚዲያ አስቀድሞ ባወጣው ትንተና የስልክ ንግግሩን አስመልክቶ ስለሚጠበቀው ውጤት የሚሊዮን ሩብል ጥያቄ ነው ብሏል። ትራምፕ በዚህ የስልክ ውይይትም ተኩስ አቁሙን በተመለከተ ምንም አይነት ለውጥ ባያገኘ ሲል ጠየቀ። አውሮፓ ውስጥ ይላል ፖለቲካውም፣ አውሮፓ ውስጥ ስጋት አለ። ከዩክሬን አኳያ ሲታይ አደጋ በአደጋ የሆነ ውል እንዲፈጸም ያስገድዳሉ ወይም ሁሉንም የሰላም ሐሳብ ነገር እርግፍ አድርገው ይተዋሉ። በተጨማሪም አሜሪካ በጦርነቱ ላይ ለዩክሬን የምታደርገውን ወታደራዊ ድጋፍ ሙሉ በሙሉ ሊያቋርጡ ይችላሉ ብለው ይሰጋሉ። ይህንን በሚያረጋግጥ ሁኔታ ምክትል ፕሬዚደንት ጄዲ ቫንስ ፑቲን ተኩሱን እንዲያቆሙና ጦርነቱን እንዲያከትሙ ለማስማማት በምናደርገው ጥረት የማይታለፍ ማነቆ ጋር ደርሰናል ብለዋል። ለብቻ እስክስታ አይመታም አሉ ቫንስ። ትራምፕ ትከሻቸው እስኪወልቅና አንገታቸው እንገታቸው እስኪዝል እስክስታ እየመቱ ቢሆንም ፑቲን ግን አብረው እስክ ስለ ማለት አልፈለጉም። ስለዚህ ምን ማድረግ ይቻላል? ሲጀመርም የእኛ ጦርነት አይደለም እኮ ብለን ጣጥለን እንሄዳለን ብለዋል ኢሳያስ ታሁን። እናንተ ስናወራ ወይም አድማጮቼን ሲሰሙ የሁለቱ ፕሬዚደንቶች የስልክ ልውውጥ ተጠናቋል። እና ከዛ ለጥቀው ከዩክሬኑ ቮሎዲሚር ዘሌንስኪ እና ከአውሮፓ መሪዎች ጋር ይነጋገራሉ። ከእንግሊዝ፣ ከፈረንሳይ፣ ከጀርመን እንዲሁም ምናልባት ደግሞ ከፖላንድ ጋር እነዚህ ናቸው። በአሁኑ ሰዓት አውሮፓ ውስጥ ቀዳሚ ሚና እየተጫወቱ ያሉት የዩክሬን ጦርነትን በተመለከተ የራሳቸውን አቋም ይዘው እያራመዱ የሚገኘው ፖለቲኮ በጣም የታወቀ ሚዲያ ነው እንዳስቀመጠው ወይም እንደሰማኸው ይህ የአሁኑ የፕሬዝደንት ዶናልድ ትራምፕ የስልክ ግንኙነት ከምን ዓላማ የሚደረግ ነው ለሚለው አንድ ግልጽ የሆነው ነገር ይህችን የሰላሳ ቀን የተኩስ አቁም ስምምነት ተቀበሉ የሚል ነው ለአሜሪካ ይቅርታል ለራሽያ ራሽያ ደግሞ ባለፈው የአርብ ዕለቱ የኢስታንቡል ስብሰባ ላይ ለዩክሬን የሉካን ቡድን ግልጽ አድርጋ ነግራለች። የተኩስ አቁም እንዲጀመር የምትፈልጉ ከሆነ ቀሪውን ግዛታችንን ለቃችሁ ውጡ። በጦርነት ከምንወስደው በሰላም ስጡን። ያ ግዛት አዲሱ ግዛታችን ነው፣ የራሳችን ነው የሚል አቋም ነው የያዘችው። ይህንን የማትቀበሉና በዚህ ምክንያት ጦርነቱ የሚቀጥል ከሆነ ተመልሳችሁ የስድስት ግዛት ጥያቄ ነው የሚሆነው፣ ከርኪብና ሰሜን ምስራቃዊ የዩክሬን ግዛት ከርኪብና፣ እንደዚሁም ኩታ ገጠሟን ሱሚ ግዛትን እንይዛለን የሚል ነው የነገሯቸው። እና ይሄንን ታሳቢ አድርገን የዛሬውን የዶናልድ ትራምፕና የቭላዲሚር ፑቲንን ንግግር ስንመለከት ይሄን የተኩስ አቁም ለመምጣት የሚያስችል ምን ታምር ሊኖር ይችላል ብለን ብናስብ አልተሳሳትንም። የመከሰት ያለ መከሰት ጉዳይ ሳይሆን ይህንን በይፋ ጥያቄ አቅርባለች። አሜሪካ ለዩክሬን ይፋ ጥያቄ አቅርባለች። የሰላም እቅዴ ክሬሚያ ልሳነ ምድርና እስካሁን ሩሲያ የያዘቻቸው ግዛቶች የሩሲያ ናቸው ብለሽ ተቀበይ፣ ሩሲያን ደግሞ እነዚህ ግዛቶች ያንቺ ናቸው ብለን ሪኮግናይዝ እናደርጋለን። ስለዚህ ጦርነቱ እግራችሁ ባለበት አሁን ባለበት ቦታ ይቁም፣ አዲሱ ድንበራችሁም እሱ ይሁን የኔቶ አባላት ትሆንም እስከሚለው ድረስ የአሜሪካ ሀሳብ ነው። እና ከዚህ በፊት አውርተነዋል። ምንድን ነው እዚህ ውስጥ ለዩክሬን ያለው ለዩክሬን ያለው የራሽያ አስተሳሰብ እና የዶናልድ ትራምፕ አስተሳሰብ አንድ ነው። ጦርነቱ እየቀጠለ በሄደ ቁጥር ሞር ግዛቶች በራሽያ እየተያዙ ነው የሚሄዱት። ምንም ምንም ተአምር የለም። አሁን ራሽያ ከያዘቻቸው ምድር አንቺ ልታስወጪ የምትይበት? ምንም ተአምር የለም። ስለዚህ ጦርነቱ ቀጠለ ማለት የሚመጣው ለውጥ ምንድን ነው? ተጨማሪ ሌሎች ግዛቶች ራሽያ ትይዛለች። ኢቨንቹዋሊ ኢቨንቹዋሊ ዩክሬን የሚባል አገርም ላይኖር ይችላል። ስለዚህ ለዩክሬን ምሰጥሽ እዚህ ጋር ቁሚና፣ ተስማሚ የተስማማሽበትን ቦታ ይዘሽ አገርሽን አልሚ የሚል ነው ለዩክሬን ነው ይሄ። ለራሺያ ደግሞ የተሰጠው ይብቃሽ፣ ክሬሚያ ልሳነ ምድር እናውቅልሻለን፣ እስካሁን ያሹ ምድር እናውቅልሻለን፣ የኔቶ አባላት ሆንም እነዚህ ይብቁሽ እና እሺ በይን ነው። በሁለቱም ወገን አሜሪካንን እሺ ማለታቸውን ምንም ማስረጃ የለንም። ዩክሬንም ለምሳሌ ባለፈው ተነጋግረናል። ቫቲካን ላይ የእሳቸው ቀብር ላይ ማን ነበሩ? በእሳቸው ቀብር ላይ በቀደሙት የሮማ ወርሳሪ ቃነ ጳጳስ ቀብር ላይ ፍራንሲስ ታንክዩ በሳቸው ቀብር ላይ ዶናልድ ትራምፕና ዘሌንስኪ ተነጋግረው ነበር። ከዛም መልስ ዶናልድ ትራምፕ ያሉት ክሬሚያን ስታነ ምድርን የራሺያ አድርጎ ሊያውቅ ምንድነው ፍቃደኛ እንደሆነ ነግሮኛል አሉ። በሚዲያ የዜና ተዘግበዋል። ዘለንስኪ እስኪ እኔ አረንዲያንን ነገር ካፊ አልወጣኝም አላሉም፣ ወይም ደግሞ ብያለሁ ብሎ አላረጋገጡም። ስለዚህ አሁን ራሷ ራሽያንም ሆነ ብታስብ በውስጥ ለውስጥም ምንም የደረሳት ነገር የለም ራሽያን ብትሆን። ስለዚህ አሁን ራሽያ አሁን ደግሞ የምትለው ምንድነው እነዚህ ኦሬዲ እነዚህ አራቱ ግዛቶች ግዛት ብላ ካርታ አስከታለች። ስለዚህ ግዛቶችን እስካስለቀቅ ድረስ አምና ዩክሬን ማሰጠኝ ከሆነ ውጊያውን እቀጥላለሁ ነው አየ ስለዚህ ውጊያውን በውጊያ አጠናቅቄ እነዛ ግዛቶቹን እስክይዝ ድረስ ተኩስ አቁም የሚባል ነገር አይኖርም ነው የገጠማቸው ሁኔታ ይሄ ነው። ዶናልድ ትራምፕ እና በራሽያን በኩል ያቀረቡት ሀሳብ ተቀባይነት ማግኘቱን አልሰማንም። በዩክሬን በኩልም ተቀባይነት ማግኘቱን አልሰማንም። የዩክሬን አቋም በዩክሬን ደረጃ ብቻ የሚወሰድ አይደለም። አሁን አውሮፓውያኖቹ የአውሮፓ ጦርነት አድርገውታል። ገብተዋል። የራሽያ ከዩክሬን ሳይሆን መጀመሪያ እንደምናውቀው የኔቶና የኔቶ የወክልና ጦርነት ነው ብለን ሄደን ነበር። አሁን ከአሜሪካ ገለልተኛ አቋም ይዛ ይህን ነገር ለማስቆም ከመጣሯ ጋርና ይዛ ከቀረበቻቸው ሀሳቦች አንጻ ፍጹም ከአውሮፓ አቋም የተለየ ነው። አሁን እነሱ ምን አደረጉት? ይሄ የአውሮፓ ጦርነት አድርገው ወሰዱት። ለምሳሌ ጀርመን በከፍተኛ ደረጃ የድሮ ቁመናዋ ላይ ለመመለስ በአህጉር አውሮፓ ቁጥር አንድ በብዛት በጥራት በጦር ማሽን ለመሆን የመከላከያ በጀቷን እስከ አምስት በመቶ ፐርሰንት ለማጦስ የትሪሊዮን ዶላር ኢኮኖሚ ነው። ልብ አድርግ። እንደዚሁም በተለያዩ መንገዶች የጦር መሳሪያ ግንባታን፣ የወታደራዊ ምልመላን፣ የስልጠና ቦታዎችን የማቅናት ስትራቴጂክ መሳሪያዎችን የማምረት የመሸመን የአጠቃላይ የጦር ዝግጁነት እንቅስቃሴዎች እንዲካሄዱ የሚያስችሉ አሰራሮችን ገቢራዊ እያደረጉ ነው። ስለዚህ ይሄ ሁኔታ ባለበት እነሱ እያሉ ያሉት ዩክሬንን በዚህ መንገድ ራሽያ በዚህ መንገድ የያዘችው ግዛት ከተመረቀላት ማንም አይድንም ነው የሚሉት የዩክሬን ጉዳይ መሆኑን ያበቃል። አሁን በአሁኑ ሰዓት የአውሮፓን የተለያዩ አመራሮች ይዘው የሚመሩት የሚመሩት እነዚህ ቅድም እንዳልኩ ራሺያ ግርጌ ውስጥ የሚገኙ የቀድሞ የሶቪየት ሪፐብሊኮች ናቸው። ኮሚሽነር ነው የኤስቶኒያ እነ ፖላንድ ናቸው። ትልቅ ከፍተኛ ስጋት ላይ ናቸው እና እንደውም ፖላንድ የሚሊትሪ ግንባቷን ከማንም በላይ አምስት በመቶ ያደረሰች ነች በፐርሰንቴጅ ለመከላከዋ፣ እና ኒውክሌር ቦምብ የመያዝ እቅዷን በይፋ እየገለጸች ያለችው። ስለዚህ እነዚህ አውሮፓውያን አውሮፓ ደግሞ የሚለው ይሄ ጦርነት መቆም ያለበት አሁን ተኩስ አቆም የሚያስፈልገው፣ አንወያይም የቱ መሬት ለማን ይሁን ይሄ ከዚህ በላይ ያለውን እውቅና ስጭ ክሬሚያ ልሳነ ምድር የሚሰጥ እውቅና የለም። መጀመሪያ ተኩስ አቁም ይደረግ። ተኩስ አቁም ሲደረግ ይሄ የፈረደበት የፈቃደኞች ኃይል ተብሎ በሰላሳ ሀገሮች የሰላሳ ሀገሮችን ወታደራዊ ተዋጽኦ የያዘ ኃይል ዩክሬን ውስጥ እናሰማራለን እና ያንን የተኩስ አቁም መስመር የሺ ኪሎ ሜትር በሁለቱ መካከል ያለውን የጦር ግንባር ወደ በርሊን ግን መለውጣለን የሚል እንቅስቃሴ ነው በአውሮፓያኖች አሉት። ሪሊ አስቸጋሪ አሁን አውሮፓያኖች እየጣሩ ያሉት ምንድን ነው? ይሄን አቋማቸውን ይዘው ዶናልድ ትራምፕ ይሄንንም አደረጉ ያንንም አደረጉ፣ እሺ አላሎትም። ሰውየው ብላድሚር ፑቲን አይሎትም፣ አይሰማም እሱ። ከሚፈልገው ነገር ውጭ ማንንም አያዳምጥም። ሰጡት፣ በኢኮኖሚው በዚህ በኩል እንሄዳሉ፣ በዚህ በኩል ግንኙነቶችን እናሻሽላሉ፣ ማድንም ከአንተ ልግዛሉ ጦርነቱን የጀመሩት እነዛ ናቸው አሉ። አንተ አይደለም አሏቸው። በተባበሩት መንግስታት ታገሉላት ይህን ሁሉ ነገር አደረጉ። እርሶ ምን አደረግለት? ፑቲን ምንም አያደርግለትም። ስለዚህ ከአምባክ ቸዋስ ወደ እኛ ይመለሱ ብሎኑን እናጥብቅ ጠርንቀን እንያዘው እንውጋው። ያኔ ነው ወደዛ የሚመጣው የሚለው አቋም ነው አውሮፓያኖች ያሏቸውና ሁኔታው እዚህ ላይ ነው ያለው። ኢሳያስ አሁን የዶናልድ ትራምፕ ዋናው ዓላማና ግብ ቭላዲሚር ፑቲንን ማስፈረም ነው። የአንድ ወር የተኩስ አቁም ስምምነት ማስፈረም ነው። እንግዲህ በመካከል እስካሁን በሩሲያና በዩክሬን መካከል ለመጀመሪያ ጊዜ በአካል ተገናኝተው የተወያዩት አንድ ጊዜ ነው። ከዛ ውጭ የለም። አውሮፓ ደግሞ ደግሳ የምትጠብቀው አንድ ነገር ቢኖር የዚህን የአንድ ወር የተኩስ አቁም ስምምነት ነው። ይሄንን ደግሞ የአሜሪካው ፕሬዝዳንት ትራምፕ ያውቃሉ። ይሄ በሆነበት የአውሮፓውያኖችን በማነጋገር የአንድ ወር የተኩስ አቁም ስምምነት ሲደረግ አትገቡም የሚል ነገር እስካልተነሳ ድረስ ሩሲያ የአንድ ወር የተኩስ አቁም ስምምነቱን መቀበል ትችላለች ወይ? ይሄ ትልቅ እንቅፋት አይደለም ወይ? የአውሮፓውያኖች ዝግጅት አይደለም አይደለም። ራሽያ ተኩስ አቁሙን ለመቀበል ምክንያቶቼ ብላ ያስቀመጠቻቸው ነገሮች አሉ። አንድ ወር ተኩስ አቁም የሚደረግ ከሆነ አውሮፓም ሆነ አሜሪካ ለዩክሬን የምታደርጉትን ወታደራዊ እርዳታ ማቆም አለባችሁ፣ ለአንድ ወር ጊዜ ማለት ነው። የስለላ ብለ ማንኛውንም ወደ ሁለት ወር ይራዘማል የምትል ከሆነም ሁለት ወር ይቀጥላል ማለት ነው ዩክሬን የምታገኘው ምንም አይነት መሳሪያ ምንም አይነት ኔ ወታደራዊ ቁሳቁስ ሎጂስቲክስ አይኖርም። ይሄ ይቀጥላል ማለት ነው። ይሄ ነው መጀመሪያ የነበረው ቅድመ ሁኔታ። ይሄ ነው አሁን አሁን ተቀይሮ ደግሞ የምንሰማው እዛ ከሄዱ በኋላ ከመጀመሪያም ጀምሮ በነገራችን ላይ መለወጧንም አናቅም ነበረ ጦርነቱን የምናቆመው ግዛታችንን ስንይዝ ነው፣ ነው የራሽያ የነበረው አቋሟ። ስለዚህ አሁን አብዛኛዎቹ እነዚህ ደጋግመን ብለናል፣ ኬር ዞን፣ ዛፖሪዣ እና ዶነትስክና ሉዋንስክ አብዛኛውን ግዛቶች ይዘዋል። ያለያዝናቸውን ትልቀቅ፣ ነው ዩክሬን ከለቀቀችና የነዛን ቀሪዎችን ግዛቶች ከተቆጣጠርን በኋላ ተኩስ አቁም እናደርጋለን ነው። ይሄንን እኛ በምንፈልገው መንገድ የማይደረግና ሽማትል ከሆነ አሁን ያመጡት ጦርነቱ ይቀጥላል። ጦርነታችን ግን አራቱን ግዛቶች ከመያዝ አኳያ ብቻ አይካሄድም። ለምሳሌ ሰሜን ምስራቃዊ ግዛቷ ካርኪቭ እና ሱሚ ቀጥለን የምንወጋቸው ናቸው እና እንዲህ ያለ ነው የሚሄደው የሚል ነገር ነው አሁን እየተናገሩ ያሉት። ለድርድር የሚሆን የእውነታቸውን የሚሆን እንግዲህ በተግባር በሚሰጡት ምላሽ ነው የምናየው። ከስዊድን ጋር 21 ዓመት ጦርነት ተዋግተናል። ለስዊድኖች ጦርነቱ እንደተጀመረ በጥቂት ዓመታት ውስጥ የሰላም እድል ሰጠናቸው። ውጊያዊ ቁምና የኛን የሆነ ነገር ስጡናል ናቸው። አንድ ስዊድናዊ እስኪቀር እንዋጋለን አሉ። ተዋጋን፣ 21 ዓመት ወሰድን ነው ያሉት። ስለዚህ ራሽያ ጋር ያለው አቋም ይሄ ነው። ዛሬ እንግዲህ ማነው ዶናልድ ትራምፕ ከቭላዲሚር ፑቲን ጋር ይነጋገራሉ። በዚህ ንግግር ምን አዲስ ነገር ያገኛሉ ነው እሳቸውም ዶናልድ ትራምፕም እኔም ሳውንስ ልኡካን እየላኩኝ የምሰማውን ነገር አልፈልግም፣ እኔ ራሴ ከእሱ ጋር ስገናኝ ነው ለውጥ የሚኖረው ብለው ነበረ። እንግዲህ ደግሞ ከስልክ ውይይቱም በኋላ ግድ የለም ዋና የዚህ ስልክ ውይይት ጭብጥ በአካል ለመገናኘት ቀጠሮ መያዝም ሊሆን ይችላል አናቅም። እና ሁኔታዎች በዚህ ደረጃ ነው ያሉት። ኢሳያስ ቅድም የአውሮፓያኖችን አቋም በተመለከተ ላልከው አይደለም መሳሪያ የታጠቀ የአውሮፓ የትኛውም ጦር ይቅርና ማንኛውም ማንኛውም ሰላም አንደኛ በጦር ደረጃ የሚከበር ሰላም አስከባሪ አይኖርም። ተኩስ አቁሞ ቢደረግ በራሱ አቋም ሽጉጥ አይታጠቅም። ገብቷል። ሎጂስቲኮች አሉት፣ ሄሊኮፕተሮች ይኖሩታል። ዋቴቨር የሆነ የሆነ ቡድን ሊደረግ ይችላል። አንድ የአውሮፓ ወታደር ግን የዩክሬንን መሬት አይረግጥም። ያን ጊዜ እኛም ጦርነቱን በአዲስ መልኩ ከእነሱ ጋር እንቀይረዋለን የሚል አቋም ነው በዩክሬን በኩል ያለውና በዚህ መሀል ነው ቭላዲሚር ፑቲንና ዶናልድ ትራምፕ የስልክ ውይታቸውን ያደረጉት። ምን ላይ ደረሱ? እሱን ለአድማጮቻችን እንደደረሰን እንሰብራለን። አለም ለነበረን ቆይታ ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ።